ወዳጆች እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። እንደው አንዳንድ ነገር ርዕሱ ላይ እንዳያችሁት ስለከነከነኝ ነው ገብቼ ትንሽ ሐሳብ ልስጥ ብዬ ይህንን ቪዲዮ የቀረስኩት። ያው ሀገራችን በተለያየ መንገድ እያደገች ነው ያለችው። እውነት ለመናገር ብዙ ነገር እየተሻሻለ ነው። የሰው ማስተሳሰብ እንደው ምድራዊ ወይም መሬት ላይ ያለ የመንገድ የተለያዩ ነገሮች እንግዲህ ከቀን ወደ ቀን ብዙ ነገር የሚሻሻሉ ነገሮችን አይተናል። በተለይ በጣም አፕሪሽት የማደርገው የዚህ የወንዝ ዳር፣ ሌላ ጊዜ በሰፊው እመለስበታለሁ። ከተማ ውስጥ የቤንዚን የሚፈስበት ወይም ደግሞ ጋዜ ክሩድ ኦይል የሚባለው ድፍድፍ ዘይት የሚፈስበት እንጂ የሚመስለው የወንዝ ውሃ የሚፈስበት አይመስልም። አዲስ አበባ ውስጥ ያሉትን ወንዞች ስናይ ቆሻሻው፣ ሽታው በጣም የሚያስጠላ የሚሰነፍጥ ወርዶ ደግሞ አቃቂ ቃልቲ ገበሬዎችን ታች ድረስ ወርዶ ከብቶቻቸውን ሲፈጅ የነበረ ሰውንም ለተለያየ በሽታ ሲዳርግ እንደነበረ ለበርካታ ዓመታት ኡኡ ሲባል ነበር። እንግዲህ ዶክተር አብይ በዚህ ላይ ትልቅ ክሬዲት አለው ይሄንን በማስተካከሉ መንገዱም አምሮ ምን ብሎ ሳሩ ምኑ መብራቱም አስፋልቱም የእግረኛ መንገድ በተለይ ሰዎች ይሄ ወክ ወይ የሚባለውን በጣም ኮሪደሩን ኢንጆይ እያደረጉት ነው ማታ ማታ ፎቶ የሚነሱ ሰዎች በርካታ ቦታዎች ላይ እናያለን ይሄ ራሱ ትልቅ እንደ አይምሮ ላለው ሰው ትልቅ ለውጥ ነው ይሁንና ርዕሱ ላይ እንዳያችሁት እዚህ መንገድ እንዳይበላሽ ትምህርት ሰጥቶ መቅጣት ቅጣትን በተመለከተ ማለት ነው የእግረኛውንም አሁን የእግረኛው ተስተካክሏል። ሰው በእግረኛ መንገድ ላይ ብቻ ነው የሚሄደው፣ የሳይክሉን ትቷል። አሁን ሰው ተምሯል። ቅጣቱንም ይፍራ ወይ እውቀቱም ወይም ትምህርቱ የሚግባው፣ ሹፌሮችንም በተመለከተ ቅጣት ባጠፉ ቁጥር የሚቀጡት በጣም ከፍ ማለቱ፣ ከ300፣ ከ200፣ ከ100 ብር ወደ ሺ ምናምን ብር በተለያየ እንግዲህ የተለያየ እርከን አለው። ግን ከሺ ብር በላይ እንደሆነ እንሰማለን፣ ከሚያሽከረክሩትም ከሚቀጡትም እኔ እሱ ላይም አንድ ሹፌር ሹፌር ሲሆን የቱኖ ትክክል የቱኖ ትክክል ያልሆነ የሚል እውቀት ይዞ ስለሚያሽከረክርና ሰርቲፋይ ስለሚደረግ ወይም መንጃ ፈቃድ የሚሰጠው አንድ ሰው የማሽከርከር ብቃቱ የመንገድ ሕግጋቶችን ተምሮ ነው። ሁላችንም እንደዛ ነው፣ ተምረን መንጃ ፈቃድ የወሰድ ነው፣ በህጋዊ የወሰድ ነው ማለት ነው። ሕገ ወጡ እንደተጠበቀ ሆኖ እሱ ቅጣቱ ምናልባት በጣም መብዛቱ ካላከራከረን በስተቀር ለምን ቅጣቱ ጨመረ ለምን ይቀጣሉ የሚለው ብዙም ማያከራክር ነው። ግን አንዳንድ እሱ ላይም ህገ ወጥ የሆኑ ትራፊኮች የብዙሀኑን ብርድ ሳይሉ ዝናብ ሳይሉ አስፋልት ላይ ቆሞ ሲያስተናግዱ ፀሐይ ሳይሉ የሚውሉትን ትራፊኮች ባይመለከትም አንዳንዶቹ እንዲሁ ሰበብ እየፈለጉ ሰው እንደሚቀጡ ጉቦ እንደሚቀበሉ በተለያየ ማህበራዊ ሚዲያ ቪዲዮቸው እየተቀረጸ እያየን ያለ ነው። ምን ያህሉ እውነት ነው፣ ምን ያህሉ ውሸት ነው የሚባለው የሚለው እንደተጠበቀ ሆኖ እንዲህ የሚያደርጉ የሉም ማለት አይቻልም እና በትራፊኮች እና በአሽከርካሪዎች መካከል ባለ ሪሌሽን ነው እንግዲህ ማለት ትራፊኩ ራሱ ነው ዳኛ፣ ራሱ ነው ፈራጅ። እንግዲህ ያው ሕግ ስለሆነ ምንም ማድረግ ስለማይቻል እንጂ አንዳንዱ በእውነትም አጥፍተን ነው የሚቀጣ ነው የሚለው ራሱ ብዙ አጠያቂ ነው። አሁን ጉቦ የሚቀበሉትን በቀን መብራት ይሰራል አይሰራም የሚሉትን ለምሳሌ ፍሬቻ ከሆነ እሺ። ከዛ ውጭ ያሉ መብራቶች ግን በቀን መብራት የሚፈተሽበት እንትን እኔ አላቅም። እንትን ካልሆነ መፈተሻ ሕጉም ሊፈቅድላቸው ይችላል። ኦኬ። እሱን ሀሳቡ ግን ገንዘብ የሚቀበሉ በቲክቶክም በምንም አይተናል እና እንዲ እንዲህ ያለው ነገር ስነ ምግባሮቹን በደንብ ይሄ አሁን ቅጣቱ ከፍ ሲል ስነ ምግባሩን ከሱ ጋር የትራፊኩን ስነ ምግባር ከፍ ማለት እንዳለበት እዚህ እንዲህ ያለ ሰበብ ፈልጎ ሰውን የሚቀጡ ሰዎችም እርምጃ የሚወሰድበትን መንግስት ማሳየት መቻል አለበት። እኔ ዋናው ነጥቤ የቅጣት ዘመን ወይም የቅጣት ጊዜ እየመሰለ መጥቷል። አንዳንዱ ነገር በቅጣት ገንዘብ ለመሰብሰብ የሚደረግ ጥረት ለማስተማር ወይም ሰው ስርዓት እንዲህ ሳይሆን ሰበብ እየፈለጉ ቅጣት ቅጣት ቅጣት በቅጣት ብር ለመሰብሰብ የሚደረግ ጥረት ያለ የሚያስመስል አንዳንድ ምልክቶች አሉ። ለምሳሌ ሰሞኑን የዚህ እንግዲህ በፓርላማ ጸድቋል ነው የሚባለው የፌስታል በተመለከተ ለምሳሌ ቆሻሻ ወደ ወንዝ የሚያፈሱት ወደ መንገድ የሚያፈሱት ቢቀጡ ቆሻሻ ወደ መንገድ ማፍሰስ ወደ ወንዝ ማፍሰስ ነውር መሆኑን ጎጂ መሆኑን ለሕፃንም ማስተማር አያስፈልግም። ይሄ ትክክለኛ እርምጃ ነው መወሰድም አለበት እርምጃ እ ሲሬስ ይሄ ሲሬስ ነው። ይሄን አፕሪሽት አረጋለን። ነገር ግን እዚህ ፌስታልን በተመለከተ ስስ ፌስታልን በተመለከተ ህግ ወጥቷል ተብሏል። ከ2000 እስከ 5000 ብር እስርም አለው የሚል ነገር ሰምቻለሁ። ለምሳሌ አንድ ፌስታል ፋብሪካ ወይም አስመጪ መንግስት አውቆ ዶላር ሰጥቶት ነው የሚያስመጣው። እዚህም ፋብሪካ ያለው ሰው ደግሞ ፋብሪካውን ያቋቋመ ስራም እንደሚከፍት እንደሚፈጥር ነግዶ ለራሱም እንደሚያተርፍ ተነጋግሮ ጨርሶ ነው ፋብሪካ የሚከፈተው። እኔ ቀደም ብሎ መንግስት ከነዚህ አምራች ድርጅቶች ጋር ተነጋግሮ ተወያይቶ ምርታቸውን በሌላ አይነት ምርት እንዲተኩ ከሚበሰብሱ ወደሚበሰብሱ ምርቶች ከማይበሰብሱ ወደሚበሰብሱ ምርቶች ቶሎ ወደሚበሰብሱ ምርቶች መተካት እንዳለባቸው ተነጋግሮ ብድርም ከፈለጉ ብድር ሰጥቶ ድጋፍም ከፈለጉ ድጋፍ ሰጥቶ ተነጋግሮ ጨርሶ ከሆነ አላቅም። እኔ እሱን እምቢ ብለው ማምረቱን ቀጥሎ ከሆነ አላቅም ኦል ኦፍ ዘ ሰደን ግን ተነስቶ ፕላስቲክ ማምረት ልክ አይደለም ይዞ መገኘትም ይሄን ያህል ሺህ ብር ያስቀጣል ብሎ ህግ ማውጣት እኔ በፍጹም አልገባኝ ስዊርድ እኔ በፍጹም አልገባኝም እኔ አሁን ለአንድ ኪሎ ሱካር ገዚቼ ሲሄድ አምስት ሺህ ብር ልቀጣ ልታሰር ነው ማለት ነው ስስ ፕላስቲክ ጎጂ ነው። ስስ ፕላስቲኮች ጎጂ መሆናቸውን ዓለም ያውቃል። አንዳንድ ሀገራት ባንም አድርገዋል። ባን ሲያደርጉ ግን ተኪ ምርቶችን፣ እቃ መያዣ የሚሆኑትን ፋብሪካዎች አቋቁመው ምክር ሰጥተው በብዛት አምርተው አስመርተው የሚፈልጉትን ሰጥተው ማለት ነው። ከዛ በኋላ ነው ወደ እንደዚህ አይነት ነገር የገቡት፣ ወደ ቶታል ባን የገቡት ማለት ነው። ቶታል ባንክ ከተደረገ ሰው ከውጭ አያስመጣም፣ እዚህም ፋብሪካ አያመርትም። ቢኮስ እኛ ሀገር ፕላስቲክ እንትኑ ለማምረት ጥሬ እቃ ከውጭ ነው የሚመጣው። መንግስት አውቆት ኤልሲ ከፍቶ ነው አንድ ሰው የሚያመጣ፣ ፌስታሉንም ቢሆን በምንም አይነት መልኩ በጉምሩክ በኩል ስለሚመጣ ዝም ብሎ ሰው የሚያስገባው ነገር አይደለም፣ የተሰራውንም ቢሆን ማለት ነው። ከዛ በተረፈ ምናልባት አሮጌ ፌስታሎችን መልሶ ማምረት ከሆነ ችግሩ እሱን በፋብሪካ ስለሚመረት ፋብሪካዎች ላይ ይሄን ይሄን አድርጉ፣ ሌላ ካርቶን፣ ምን ምንም ተኪ ምርቶችን አድርጉ ብሎ 2 3 4 5 ፋብሪካ ማይበቃም ለኢትዮጵያ። በርከት ያለ ፋብሪካዎችን በቃ መንግስት ሁኔታ አመቻችቶ ነው መሆን ያለበት። እንዲህ አድርጎ ከሆነ ይቅርታ ጠይቃለሁ። ከዚህ በፊት ከነሱ ጋር 2 3 አመት ተነጋግሮ ጨርሶ ብድርም ድጋፍም ሰጥቶ ሳያ ምርቱ ከቀሩ አም ሶሪ፣ እሱን ይቅርታ ጠይቃለሁ። ይህን ሳላቅ በማውራት ነገር ግን አይመስለኝም። ድንገት የመጣ ነገር ነው ፌስታሉ የሳያስፈልግ ፋብሪካዎቹ ምን ይሆኑ? ስንት ሰራተኛ ያለ ስራቸው ስንት የገቢ ምንጭ ነው ያላቸው? ለራሳቸውም ሰራተኛ ባይኖር እኮ ራስዎን የፋብሪካ ሳቋቁም እኮ ህይወቴ ልመራበት ነው። ፍቃድ አውጥቼ የፋብሪካ ማቋቁሙ ዝም ብሎ ቤት ውስጥ እንደ እንጀራ ተጋግሮ የሚወጣ ነገር አይደለም። መቼ እና ይሄ ድንገቴ ህጎች ልክ ህወሓት ዘመን እንደምናየው ማታ ህግ አውጥቶ በማግስቱ ሰው ላይ እርምጃ እንደሚወሰዱ አይነት ነገር እየታየ ነው አልፎ አልፎ እን እንዲህ እኮ አይደለም የህዝብ ተወካይ ምክር ቤት እኮ ተከራክሮ ተነጋግሮ ተጨቃጭቆ እኮ ለህዝብ የማይጠቅመውና ልክ ያልሆነውን ነገር ቢያንስ ለተወሰነ ጊዜ ሆልድ አድርጎ ከዛ በኋላ ነገሮች ሲስተካከሉ ነው መሆን ያለበት እኔ ፌስታል አይቁም አይደለም ፌስታል ጎጂ መሆኑን አውቃለሁ ከብቶች ይጨርሳል አይበሰብስም መርዝ ነው በርካታ ችግሮችን ይፈጥራል፣ መቆም አለበት ቶታል ባን ልክ ነው። ነገር ግን ሂደቱን መጠበቅ ተኪ፣ እኔ በምን ነገ እቃ ልግዛ? አንሶ ላይ ይዤ ልሂድ? ነጠላ በነጠላ እየቋጠረን እቃ እንግዛ? እኔ እንዲህ እንዲህ ያለውን ነገር ቀድሞ ቢታሰብበት ጥሩ ነው የሚለውን ሀሳብ ለመስጠት ነው። ዝም ብሎ የቅጣት ዘመን ቅጣት ላይ ቅጣት፣ ቅጣት ላይ ቅጣት፣ ቅጣት ሰውም በጣም እየተሰላቸ ነው በቅጣት ይህን ነገር ትንሽዬ ብታቆሙ ጥሩ ነው ለማለት ነው። ሼር አድርጉላችሁ ለሚመለከቱ ቴንክ ዩ።